በሳይንስ ሙዚየም ላይ ተገኝተናል። ይህ ቋሚ የሆነው የሳይንስ ሙዚየም የተለያዩ ዘርፎችን አካቶ የያዘ ነው። በተለይም በአርቲፊሻል ኢንቴሊጀንስ በኤአይ በመታገዝ በሀገሪቱ እየተከናወኑ ያሉ ተግባራት ምንድን ናቸው የሚለውን የሚያስቃኝን ነው። እጅግ በጣም ደስ ብሎኛል። በጣም ኩራት ተሰምቶኛል። እንደዚህ አይነት ነገር ከኢትዮጵያ ውጭ በምንሄድበት ቦታዎችን ነበረ የምናየው። አሁን በሀገራችን እንደዚህ አድጎ በጣም ብዙ የኢኮኖሚ ሴክተሩ ላይ እያንዳንዱ ሀገሪቷ ላይ ያሉ ሴክተሮች ላይ ኢምቤድድ ሆኖ ገብቶ ማየት መቻላችን በጣም በጣም ደስ ብሎናል። በጣም ቆንጆ ጅማሬ ነው። ኖት ኤክስፔክትድ አይ ዋዝ በጭራሽ አልጠበቅኩም። በአጋጣሚ ቤተሰቦቼ አዲስ አበባ ስለመጡ እየተዘዋወርኩ ከተማዋን እንዲያዩ ያደረግኩ ነበር። በነገርሽ ላይ ግን ወደዚህ ሙዚየም የመጣሁት ጠቅላይ ሚኒስትሩ የሳይንስ ሙዚየምን ሲከፍቱ ያለውን የሰሞኑ ቪዲዮ ተመልክቼ ነው። በጣም ተገርሚ ያለው ኢትዮጵያ ውስጥ ይህንን ድንቅ ነገር በማየቴ ጥሩ ስራ ነው። ለቀጣዩ ትውልድም የሚበጅ ተግባር ነው። ኤአይ አዲስ የሆነ ቴክኖሎጂ ነው። በጣም ግሩም ጅምር ስራ ነው። ሌሎች ሀገራትም ይህንን ተግባር ከኢትዮጵያ አይተው እንደሚከተሉ ተስፋ አለኝ ምክንያቱም እንደዚህ አይነት በኤአይ የታገዘ አሰራር በአፍሪካ ውስጥ የትም አላየሁም። በሀገሪቱ በኤአይ የታገዘው ተግባር በጤናው ዘርፍ ላይም እጅግ ሰፊ የሆነ አበርክቷለሁ በተለይም የማይተላለፉ በሽታዎች ላይ በዚህ የኤአይ ኤግዚቢሽን ማዕከል ውስጥ ኤአይ ለጤናው ዘርፍ የሚያበረክተውን አስተዋጽኦ በግልጽና በቅርበት ለመረዳት እድል እናገኛለን። ይህም በተመረጡ ለጤና እክል በሆኑ በሽታዎችን ከማየት ከመለየት፣ ዲያግኖሲስ ወይም ትሪትመንት ድረስ ያሉትን ጉዳዮችን ለመመልከት እድል አለን። ሳንድ ቴብላችን የሚያሳየውም ዲጂታል የሆነ የኤርባን ስትራክቸር ምን እንደሚመስል በዛ ውስጥ የሚገኙ የተለያዩ የከተማ ክፍሎችን ቀረብያን በተለያየ አንግል ለመመልከት ለህፃናት፣ ለታዳጊዎች፣ ለቀጣዩ ትውልድ ደግሞ የበለጠ ቴክኖሎጂን ተጠቅመን ህይወታችንን እንዴት ቀለል ማድረግ እንችላለን በተለያዩ ሴክተሮች ላይ አበርክቶ ምንድነው የሚለውን እናያለን። በዚህ አግባብ በሁሉም ዘርፍ ላይ አርቲፊሻል ኢንተለጀንስ ቴክኖሎጂ ሚናው ከፍተኛ ነው የሚሆነው። አብዛኛው የሀገራችን ህዝብ የሚተዳደረው በግብርና ዘርፍ ነው። ይህንን የሀገራችን የግብርና ዘርፍ እንዴት ማዘመን አለብን? ኤአይ ትልቅ መፍትሄ ይዞ መጥቷል። አርቲፊሻል ኢንተለጀንስን በመጠቀም ግብርናዎቻችን ከትራዲሽናል ወደ ዘመናዊነት በማምጣት ምን ማድረግ እንቻለን? በአንድ በኩል አርሶ አደሮቻችን ከትራዲሽናል ወደ ተሻለ በማገዝ አርቲፊሻል ኢንተለጀንስን በማገዝ ፕሮዳክቲቪቲያቸውን ማክሲማይዝ ማድረግ የምንችልበት አንደኛው ሜካኒዝም ኤአይን በመጠቀም ነው። ሁለተኛው እንደምታዩ በበሬ ነው የሚታረሰው በአብዛኛው፣ ከዛ ወደ ሜካናይዝድ እያመጣ ነው። ሜካናይዝድ ላይ ኤቭን ቢሆን ስቲል ፕሮዳክቲቪቲችን ሊሚትድ ነው። ሶ ኤአይን በመጠቀም ግን ፕሪዲክቲቭ የሆነ የአግሪካልቸር ፕሮሰስን በማድረግ ፕሮዳክቲቪቲችን ማምጣት እንችላለን ነው። የዓለም የአየር ሁኔታን ለመቆጣጠር በተለይም ዓለም በአየር ንብረት ለውጥ በምትፈተንበት ጊዜ የኤአይ በምን ሊያገዝ ይችላል? አሁን እያየን ያለነው ሳይንስ ሙዚየም ላይ ክላይሜት ቼንጅ ላይ ነው። ክላይሜት ቼንጅ እንደ ሀገር፣ እንደ አለም እየተሰራበት ያለው አንደኛው ኤሪያ ላይ ነው። የሚሰራውም አሁን በማኑዋል ፕሮሰስ ነው ያለው። ክላይሜት ቼንጆቻችን እንደ ሀገር በዲጂታል ላይ አልተቀየርንም። ሶ ኤአይን በመጠቀም ግን ክላይሜት ቼንጃችን ምን ማድረግ እንችላለን? በቀላሉ ለምንፈልገው አላማ እየተነተን መጠቀም እንችላለን ማለት ነው። ለምሳሌ አግሪከልቸር የሆነ ቦታ ላይ አግሪከልቸር ካለኝ ያን ከማድረግ በፊት ያለውን ክላይመት እዛ አካባቢ ያለውን ክላይመት አውቄ ቀድሜ በመተንተን ምን ማድረግ ይችላለሁ ፋርሚንግ ላይ በምፈልገው መንገድ ፕላን ማድረግ ና ማምረት ለምፈልገው ዓላማ ማዋል ይችላለሁ ማለት ነው ከጥንት ጀምሮ ዓለም የሚያውቃት ኢትዮጵያ በታሪክ በጀግንነት በስልጣኔ የምትታወቀው ሀገራችን ዛሬም በዚህ ትውልድ በኤአይ የታገዙ ተግባራትን እያከናወነች ለአፍሪካ አብነት ሆናለች። አይ ቲንክ የዛሬ አምስት አመት እኮ ዞር ብለን ብና ይሄኛውም እዚህ ቦታ ላይ አልነበረም አደለ? አሁን ደግሞ ኤአይ ላይ ሶሉሽን የሚፈጥር ማህበረሰብን ቢኮዝ ብዙ አፍሪካን ሀገሮች ያንግ ትውልድ ነው ያለው ከኦልድ ጄኔሬሽኑ ይልቅ በጣም ያንጎች ይበዛሉ። ይህንን ያንግ ማይንድ ኤአይ ሴንሲቲቭ ስለሆነ በመልካም ከተጠቀመ መልካም ይሆናል። አስፈሪነትም ስላለው ብዙ ድቤቶች አሉት አይደል? ወስተርኖች ላይ፣ ሌላው አለማት ላይ በጣም ብዙ ድቤቶች አሉት። ሶ ቀደም ያሉት ሀገሮች ድቤት ላይ ባሉበት ወቅት እኛ ይሄንን ማምጣት ቀዳሚ ነው ሊያስ ብለን ይቻላል። በዚህ ኤግዚቢሽን ጉብኝት ብቻ አይደለም የፈለጉትን አይነት ትኩስ መጠጥ በኤአይ ታግዞ ይቀርብልዎታል